ሰላም ሰላም ወድ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ሰላጣ በጣም የሚጣፍጥ ሰላጣ ነውና ሞክሮት ተወዱታላችሁኝ። በጣም አሪፍ ነውና ለመናገር ቆንጆ አድርጋችሁ ስሩት፣ ተወዱታላችሁ። እኛ ቤት በጣም የሚወዱት ምግብ ነው ሰላጣ ነውና ሞክራችሁት ኮመንት ላይ አስቀምጡልኝ ማለት ነው። ወደ ተከታታዮች ለቤት የአዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩ ቪዲዮውን እስተመጨረሻ ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከታታዮች እንዴት ናችሁ? ደና ናችሁ? አልሐምዱሊላ። ዛሬ ኢንሻአላህ ተሰራው በሰላጣት ልብስ ይሆናል ማለት ነው ኢንሻአላህ። የሚያስፈልገን ብድንጃል ያስፈልገናል፣ በጣጥስ ያስፈልገናል። ይከነን ምደወር አድርጌ ይከተፋለሁ ማለት ነው። እኔ በዚህ መልኩ ቆርጬ ያለሁኝ ውሃ ድርጌ ትንሽ ጫ ደርጌበት ያለ ብድንጃሉ እንደዛ አሁን እጠብሰዋለሁ ማለት ነው። በዚህ መልኩ እየደረሰልን ትንሽ

በዚህ መልኩ ዝግጁ አድርጌዋለሁ። ከዛ ብድንጃሉን አድርጋለሁ። ሞክሩት፣ ትወዱታላችሁ። በጣም የሚጠምገው ሰላጣ ነው። ከከን እንደዚህ አድርጌያለሁኝ አሁን ከን አደርጋለሁ ማለት ነው። የተቀቀለ ሽምብራ ሐሙስ ማለት ነው። ቀባ ለሶስ ወይም ያስፈልገን ነገር ዘባዲ ዘባዲ ያስፈልገናል ፍልፍላሶት፣ ለይሞንና ጣሒና ማለት ነው። እና እዚህ ጋ ዘባዲ ዘባሪ ነው።